እንዴት ናችሁ እንዴት ያላችሁ የተወደዳችሁ የፕሪሚየር ሊግ የዋንጫ ፉክክር ምናልባት መጋጋል የሚጀምርበት ጊዜ ላይ ደረስን ይመስላል ገና ሰባት ጨዋታ ነው የተደረገው ሊቨርፑል በግሩም ሁኔታ ነበር ቢያንስ በውጤት የውድድር ዘመኑን የጀመረው የመጀመሪያዎቹን አምስት ጨዋታዎች ብዙዎቹን የመጨረሻ ደቂቃ ድራማዊ ጎሎች በማስቆጠር ነበር ሲዝኑን የጀመረው ባለፉት ሁለት ጨዋታዎች ላይ ግን ተሸነፈና አሁን አዲስ የፕሪምየር ሊግ መሪ አለን አርስናል ነው የፕሪምየር ሊጉ መሪ ግን ለወትሮ ከዚህ ከኦክቶበር ኢንተርናሽናል ብሬክ በኋላ እስከ ኖቬምበር ባለው ጊዜ አንድ ቡድን የዋንጫ ምልክት የሚያሳይበት ጊዜ ነው ይባላል። ያው ግምታችን ፎርምን የሚከተል ስለሆነ አንድ ቡድን ተከታታይ ጨዋታዎችን ሲያሸንፍ በእነዛ ድሎች ውስጥ በሚያሳየው ባህሪና ጠባይ የዋንጫ ቡድን ይመስላል እንላለን። ሰሞኑን አሁን አርስናልን በተመለከተ ብዙ ቡክሜከርስ የሚሏቸው አወራራጅ ድርጅቶችም ሌሎች የእግር ኳስ ኦብዘርቨሮችም ኤክስፐርቶችም እንዲህ አይነት ግምት መስጠት እንደጀመሩ መቼስ አስተውላችሁ ሊሆን ይችላል። ግን እስከ ኖቬምበር ባለው ጊዜ የሚኖሩት ተከታታይ ጨዋታዎች እንዳልኩት የትኛው ነው እርሊ ፍሮንት ራነር የሚለውን ሊወስን የሚችል የጠዋት የዋንጫ ተስፋዎችን የዋንጫ ምልክቶችን እያሳየ ያለው ቡድን ማለት ነው። አሁን ባለፈው የውድድር ዘመን ሊቨርፑል በኖቬምበር አካባቢ አንድም ሲጀመር የመጀመሪያዎቹ ሰባት ጨዋታዎች ቀለል ካሉ ቡድኖች ጋር የተደረጉ መሆናቸው ከዚያ በኋላ ጨዋታዎቹ እየከበዱ በመጡም ጊዜ በጨዋታዎቹ ክብደት ልክ የሊቨርፑልን ፐርፎርማንስ ከፍ እያለ መጥቶ ስለነበር የኖቬምበር ኢንተርናሽናል ብሬክ ሲመጣ አንድ ጨዋታ ነው የተሸነፈው ኖቲንገም ፎረስት። ለነገሩ የውድድር ዘመኑ መጨረሻ ድረስም ሁለት ጨዋታ ብቻ ነበር የተሸነፈው። ነገር ግን ልክ በ2019 20 የውድድር ዘመን የየርገን ክሎ ቡድን እንዳደረገው በኖቬምበር አካባቢ ሊቨርፑል ጠንካራ የዋንጫ ተስፋ ያለው ቡድን እንደነበር ማወቅ ይቻል ነበር። አሁን ያለፉት ሁለት ጨዋታዎች ተሸንፏል። በዚህ ሳምንት ከማንቸስተር ናይትድ ጋር ይጫወታል። በአንፊልድ የሊቨርፑል ሬከርድ በጣም አስደናቂ ነው። ከማንቸስተር ዩናይትድ ጋር ካለፉት 19 ጎሎች በሁለቱ ቡድኖች መካከል በአንፊልድ ከተቆጠሩት 19 ጎሎች 17ቱን ያስቆጠረው ሊቨርፑል በዚህ መሀል የ7 ለ0 የ4 ለ0 ድሎችን አይተናል። ግን አሁን ያሉበት ፎርም ያን ያህል ጥሩ አይደለም። ሶስት ተከታታይ ጨዋታዎችን ተሸንፈዋል። ግን ይህኛው የኢንተርናሽናል ብሬክ ምናልባት ለሊቨርፑል አንድ ከሊቨርፑል ማንቸስተር ዩናይትድ ጨዋታ በፊት በሰራነው ፕሮግራም ላይ ለማለት እንደሞከርኩት እንደገና ነገሮችን ለመከለስ ሪሴት ለማድረግ ሳይጠቅማቸው አልቀርም አንዳንድ መታረም ያለባቸው ፋታ ያስፈልጋቸው የነበሩ የበለጠ ማሰላሰል ያስፈልጋቸው የነበሩ ነገሮች አሏቸው። በመርሃ ግብር ግን ቢያንስ በወረቀት ደረጃ ቀላል ጨዋታዎች አይደሉም። እንዳልኩት ከማንቸስተር ዩናይትድ ጋር በቅርብ ጊዜ ሊቨርፑል ሬከርድ በጣም የሚያስደንቅ ነው፣ በተለይ በአንፊልድ ግን በኦልትራፎርድ የአምስት ለዜሮ የሶስት ለዜሮ እንደዚህ ትልልቅ ፌመስ ድሎችም ነበሯቸው። ነገር ግን ታሪካዊ ፊክስቸር ነው። አምናም ከማንቸስተር ዩናይትድ ጋር ሁለት ለሁለት ነበር የተለያየው። ከዚያ ከአስቶን ቪላ ጋር ይጫወታል። አስቶን ቪላ የኡናይ ኤሜሪ ቡድን የውድድር ዘመኑን የጀመረበት መንገድ ጥሩ አልነበረም። ብዙ ምክንያቶች ነበሩ ለዚያ። በክረምቱ ቪላ በዝውውሮች አልተጠናከረም። ሞንቺ የቡድኑ የስፖርት ዳይሬክተር ለቀዋል። ሮበርት ኦላቤ የሚባሉት የቀድሞ የሪያል ሶሲዳድ የስፖርት ዳይሬክተር በምትካቸው ተሹመዋል። ሌላ አንዳንድ ጠቃሚ ተጫዋቾችን ያጣበት ዝውውር ነበር፣ እንደ ጃኮብ ራምሲ አይነቶቹን ተጫዋቾች ግን በቅርብ ጊዜ ቡድኑ ወደ ፎርም መመለስ ጀምሯል። ያለፉትን አራት ጨዋታዎች አሸንፏል። ብሬንፎርድን ደግሞ ከሜዳ ውጭ ይገጥማሉ። ብሬንፎርድ ከሜዳ ውጭ አስቸጋሪ ባላጋራ ነው። ማንቸስተር ዩናይትድን አሸንፏል። ቼልሲን ነጥብ አስጥሏል። ደግሞ ሲቲ በፈተና ነው፣ በሃላንድ ብቸኛ ጎል ያሸንፈው። ሁለቱ አጋማሽ ላይ ኢጎር ቲያጎ የሚባለው ተጫዋች ፊት ለፊት ከጂያንሉዊጂ ዶናሩማ ጋር ተገናኝቶ ነበር። ጎል ሊያስቆጥር የሚችልበት ትልቅ እድል ነበር። በጣም ፊዚካል ቡድን ነው። ብዙ የቆሙ ኳስ የሚጠቀም ብዙ የመልስ ውርወራዎችን የሚጠቀም የመልስ ውርወራዎችን እንደ ሴት ፒሶች የሚጠቀም አይነት ቡድን ነው። ስለዚህ ከእነዚህ ቡድኖች ጋር ነው የሚጫወተው እና በመርሃ ግብር ደረጃ ጨዋታዎቹ ቀላል አይደሉም ለሊቨርፑል። ከዚያ ባሻገር ማንቸስተር ሲቲ ያው በቅርብ ጊዜ ጨዋታዎች በተከታታይ እያሸነፈ ነው ያለው፣ ግን የማንቸስተር ሲቲም ጨዋታ ቀላል ጨዋታ አይመስለኝም። ኤቨርተንና ቦርንመዝን በሜዳው ይገጥማል። ኤቨርተንን ሲገጥም በእርግጥ ጃክ ግሪሊሽ አይሰለፍም። የውድድር ዘመኑ ከተጀመረ ጀምሮ ከፕሪሚየር ሊግ ምርጥ ክሬቲቭ ተጫዋቾች መካከል አንደኛው ነው። የሲቲ ተጫዋች ስለሆነ አሁንም በውሰት ስለሆነ ወደ ኤቨርተን የሄደው። በፕሪሚየር ሊግ ደግሞ፣ በሌሎች አውሮፓ ሊጎች እንዲህ አይነት ህግ የለም። ምሳሌ ሪያል ማድሪድ አንድን ተጫዋች ለሄታፌ በውሰት ቢሰጥ ከሪያል ማድሪድ ጋር በሚደረገው ጨዋታ አይሰለፍም አይባልም። በአውሮፓ ውድድሮችም እንደምናየው ተጫዋቾች በውሰት የሰጣቸውን ቡድን ሲገጥሙ እናያለን። ፌርናንዶ ሞሪየንቴስ ከሪያል ማድሪድ ጋር ከስንት ዓመት በፊት እንደነበረው አይነት ማለት ነው። የተለመደ ነው፣ ወደዛ ማድረግ። በእንግሊዝ ኒውካስል ነው ይህንን ህግ ያመጣው ይባላል አንድ ሎማኖ ሉዋሉዋ የሚባል ተጫዋች ነበራቸው እና ለፖርትስመዝ በውሰት ሰጡት። የፖርትስመዝ ተጫዋች ሆነ፣ ጎል አስቆጠረባቸውና ኒውካስል በጣም ተበሳጨ። ከዚያ በኋላ ይሄ ህግ እንዲወጣ ሆነ። ኢና ኤሊጀብል መሆን ጀመሩ ተጫዋቾች። በውሰት ከሰጣቸው ቡድን ጋር አይጫወቱም። ትልቅ እጦት ይመስለኛል። በእርግጥ የሊማን እንዲያይ እና አልካራዝ እና ሌሎችም አማራጮች አሉት። ግን ኤቨርተን ሲዝኑን ጥሩ ነው የጀመረው። ከቦርድ መዝጋ በሜዳው ይጫወታል፣ ከአንዶኒ ኢራዮላ ቡድን። ይህም ፈታኝ ቡድን ነው። ደግሞ ካስቶን ቪላ ጋር ከሜዳው ውጪ ይጫወታል። ሶስቱም በጥሩ ፎርም ላይ ያሉ ቡድኖች ናቸው። ሲቲ ደግሞ ገና አስተማማኝ ቡድን አይደለም። ጨዋታዎችም ሲያሸንፍ አንዳንድ ጥያቄዎች ይነሱበታል። ከአርሰናል ጋር የነበረው ፐርፎርማንስ ፍጹም ያለመድነውን የሲቲ የጨዋታ ባህል ያየንበት ነው። ከዩናይትድ ጋር በነበረው ጨዋታ በእርግጥ የሚፈልጉትን አሳክተዋል። ሶስት ጎሎች አስቆጥረው አሸንፈዋል። ግን በሁለታዊ የውድድር ዘመን አጋማሽ የማንቸስተር ዩናይትድ 60 ፐርሰንት ፖሴሽን ነበረው። ይሄ ድክመት አይደለም ታክቲካል አዳፕቴሽን ነው ግን የቀደሙት ዓመታት አይነት ሲቲ ነው ማለት ያስቸግራል። በሃላንድ ጎሎች ላይ ዲፔንደንት ስለሆነ እነዚህን ጨዋታዎች ከ12 ነጥብ ያገኛል። የዛሬ ሁለት ዓመት እንደዛ ልልችል ነበር። አሁን እንደዛ የምትሉት አይነት አይመስለኝም። አርሰናል ይመስለኛል፣ በወረቀት ደረጃ እስከሚቀጥለው የኖቬምበር ኢንተርናሽናል ብሬክ ድረስ ቀለል ያሉ ጨዋታዎች አሉት። ይሄ በወረቀት ደረጃ ዋስትና አይደለም። እያንዳንዱ ጨዋታ ያልተጠበቀ ፈተና ሊሰጥ እንደሚችል መገመት ይቻላል። ነገር ግን በወረቀት ደረጃ ከሊቨርፑል ከማንቸስተር ሲቲ አንጻር ቀለል ያሉ ጨዋታዎች አሉበት። የፕሪምየር ሊግ መሪ ነው እና በሚቀጥሉ ተከታታይ ጨዋታዎች ማሸነፍ የሚችል ከሆነ ሁለቱ ሲቲ እና ሊቨርፑል ከኢንተርናሽናል ብሬክ በኋላ እርስ በርስ ስለሚገናኙ ትልቅ የነጥብ ልዩነት መፍጠር ይችላል። ለአርሰናል ከባባር ጨዋታዎችን በማድረግ ነው የጀመረው፣ ወደ ኦልትራፎርድ አንፊልድ፣ ሴንት ጄምስ ፓርክ በመሄድ ማንቸስተር ሲቲን በመግጠም አምና ለቻምፒየንስ ሊግ ስፍራዎች ይፎካከር የነበረው ኖቲንጋም ፎረስትን በማስተናገድ ባለፉት ሁለት ሲዝኖች አርሰናልን ኤምሬትስ ላይ የሄደው ዌስትሃምን በመግጠም ነው የውድድር ዘመኑን የጀመረው። መርሃ ግብሩ ሲጀመር ሲወጣ ጭምር እናውቀው ነበር የአርሰናል የማንቸስተር ዩናይትድ ጨዋታዎች ከባባድ ጨዋታዎች ነበሩ። ለዚህ ከመርሃግብሮቹ ግብሮቹ ጠጣርነት በመነሳት ካየ ነው የአርሰናል የፕሪምየር ሊግ መሪ መሆን ብዙ አድናቆት ሊቸረው የሚገባ ይመስለኛል። የሚቀጥሉት አራት ጨዋታዎች ከፉላም ጨዋታ በኋላ ክሪስታል ፓላስን በሜዳው ይገጥማል። ከዚያ በርንሌን እና ሰንደርላንድን አዳዲስ ያደጉትን ቡድኖች ደግሞ ከሜዳው ውጪ ይገጥማል። ሰንደርላንድን ሲገጥም ግራኒት ዣካ የቀድሞው የአርሰናል ተጫዋችን የሚገጥሙበት ጨዋታ ይሆናል ማለት ነው። ስለዚህ እነዚህ ጨዋታዎች በጣም ወሳኝ ጨዋታዎች ናቸው። በፉላ ሜዳ በቅርብ ጊዜ ያለው ሬከርድ ጥሩ አይደለም። ክሪስታል ፓላስ 19 ጨዋታ አልተሸነፈም ነበር የወቅቱ የፌካፕ አሸናፊ ነው። በኤቨርተን ያ የድል ጉዞ ቢገታም ግን አስቸጋሪ ቡድን ነው። በኤምሬትስም አርሰናልን ምንም እንኳን አርሰናል የበለጠ ለቻምፒየንስ ሊግ ፕራዮሪቲ እየሰጠ ስለነበር ትኩረቱ ሙሉ ለሙሉ እዛ ጨዋታ ላይ ነበር ማለት ያስቸግራል። ግን ሁለት ለሁለት ነበር የተጠናቀቀው አስታውሳለሁ። እዛ ጨዋታ ላይ ነው ጋብርኤል ጋብሪኤል የተጎዳው። ግን ኤዜ ጎል አስቆጥሮባቸው ነበር። ጆን ፊሊፕ ማቴታ ሌላኛው ጎል ያስቆጠረው ተጫዋች ነው። እና በእነዚህ አራት ጨዋታዎች ግን 12 ነጥብ ማግኘት የሚችል ከሆነ በፕሪሚየር ሊግ ስፍራውን ማደላደል ይችላል ማለት ነው። ይሄ ትልቅ አድቫንቴጅ ነው። ግን የውድድር ዘመኑ ከመጀመሩ በፊት ቼልሲም ለዋንጫ ይፎካከራል የሚል በት ነበር ፈተናዎች አሉበት። እኔ ስለ ቼልሲ ጠንካራ ስቴት መስጠት የሚያስቸግር ይመስለኛል። የዓለም የክለቦች ዋንጫ የቅድመ ውድድር ዘመን ዝግጅታቸውን የውድድር ዘመን ጅማሪያቸውን በፕሬፓሬሽንም የአንደር ኩክድ በመሆን በደንብ ያልተዘጋጀ ቡድን በመሆን እና በጉዳት ምክንያት የማሬስካን ቡድን እየፈተኑ ያሉ መሆናቸውን መናገር ይቻላል። ግን ቀጥለው ያሉት ጨዋታዎች ግን ወደ ዋንጫው ፉክክር ሚክስ ለመምጣት ሊያግዙት ይችላሉ። የሚገጥማቸው ቡድኖች ሁለት በሜዳው የሚያደርጋቸው ጨዋታዎች አሉ የሚወርድ ቡድን ባህሪ እያሳየ ያለውና እስካሁን ድረስ አንድም ጨዋታ ያላሸነፈውን ወልቭስን ይገጥማል እስከሚቀጥለው የኖቬምበር ኢንተርናሽናል ብሬክ ባለው ጊዜ ማለት ነው። በሜዳው ደግሞ እንዲሁ ሰንደርላንድን ያገኛል። ከሜዳው ውጭም የፎርም ችግር ያለበትን አሰልጣኙ በተሾሙ በሰባት ጨዋታ ውስጥ ሊሰናበቱ ይችላሉ የሚል ጫና ውስጥ ያሉበትን የአንጅ ፖስቴ ኮግሉ ኖቲንገም ፎረስትን ያገኛል። እንግዲህ ከበድ ያለው ጨዋታ ቶተናም ሆትስፐርን በቶተና ሜዳ በዋይተርት ሌን የሚገጥምበት ነው። ስለዚህ እነዚህ ጨዋታዎች ላይ በአርሰናል በኩል ቀለል ያሉ ጨዋታዎች ያሉ ይመስላል። የሲቲና የሊቨርፑል ጨዋታዎች በመጠኑ ከበድ ያሉ ናቸው። የቼልሲ ጨዋታዎች ቀለል ያሉ ናቸው። እነዚህን አራቱን እንደ ዋንጫ ተፎካካሪ ከወሰድን ማለት ነው። በመሀል የቻምፒየንስ ሊግ ጨዋታዎች አሉ። ሊቨርፑል ለምሳሌ ከሪያል ማድሪድ የሚያደርገው ጨዋታ፣ አርሰናል ከአትሌቲኮ ማድሪድ የሚያደርገው ጨዋታ እነዚህ በዋንጫ ፉክክሩ ላይ የራሳቸው ተጽዕኖ ሊኖራቸው ይችላል። ምክንያቱም ለምሳሌ ኦሊምፒያኮስን ወይ ቤንፊካን ስትገጥሙ የምታደርጉት አይነትን ትልቅ ሮቴሽን ለማድረግ አትችሉ። በእነዚህ ጨዋታዎች ላይ ዋና የሚባሉ 11 ተጫዋቾችን የመጠቀም ግዴታ ስለሆነ የሮቴሽን ፕላንን በመጠኑ ሊያዛቡ ይችላሉ። ዞሮ ዞሮ ግን ከኖቬምበር ኢንተርናሽናል ብሬክ በፊት ያለው ትልቁ ጨዋታ ግን ማንቸስተር ሲቲን ከሊቨርፑል የሚያገናኘው ኖቬምበር ዘጠኝ የሚደረገው የአንፊልድ ጨዋታ ነው። ይሄ ሲዝን ዲፋይኒንግ ሊሆን ይችላል የሚባለው በዚህ የተነሳ ነው። ሁለቱም ቡድኖች በተለይ ከአርሰናል ጋር ልዩነት የሚፈጠር ከሆነ የነጥብ ርቀት የሚፈጠር ከሆነ በፉክክር ውስጥ ለመቆየት የግድ ይህንን ጨዋታ የማሸነፍ አስፈላጊነት ጎላ ይላል። ስለዚህ በአንፊልድ መሰለኛ ጨዋታ የሚደረገው ማንቸስተር ሲቲ ከሊቨርፑል ከሶስት ሳምንት በኋላ መሆኑ ነው በጣም ወሳኝ ጨዋታ ሊሆን ይችላል። ግን እስከዛ ድረስ የሚኖሩት ጨዋታዎች ውጤት በፕሪሚየር ሊግ ዋንጫ ፉክክር ላይ የሆነ መልክ ሊሰጡት ይችላሉ። ጊዜው በገፋ ቁጥር አሁን ኖቬምበር ላይ ስንደርስ አንድ ሶስተኛውን እናጠናቀቃለን ማለት ነው ፕሪሚየር ሊግን ወደ 11 12 ጨዋታ ላይ እንደርሳለን ማለት ነው። እንደዛም ይሆን ከሆነ የፕሪሚየር ሊግ ዋንሰርድ ይሆናል። አሁን 20 ፐርሰንት ነው፣ ከዚያ ከፍ ይላል። ወደዛ ወደ 33 ፐርሰንት ከፍ ይላል። ኤርሊ ኢንዲኬሽንስ ማየት እንጀምራለን። የጊዜ አዝማሚያዎች በጠዋት ያሉ አንዳንድ ምልክቶች ማየት እንጀምራለን። እስከዛ የሚደረጉት ጨዋታዎች ውጤት የዛን ጨዋታ ማሸነፍን አስፈላጊነት ከፍ ሊያደርጉት ይችላሉ። በማንኛውም ሁኔታ ማንቸስተር ሲቲ ከሊቨርፑል በጣም ትልቅ ጨዋታ ነው። ያለፈው 10 15 ዓመት የፕሪሚየር ሊጉ ከዋንጫ ፉክክር አንጻር ትልቁ ጨዋታ የነበረው ይሄኛው ነው። ለዚህ የውድድር ዘመን ደግሞ በዋንጫ ፍክክሩ ላይ ቡድኖቹ ለሚኖራቸው ተስፋም በጣም ቁልፍ ጨዋታ ሊሆን ይችላል። ትልቁ ጨዋታ እሱ ነው። ስለዚህ እነዚህ ናቸው ቡድኖቹ በቀጣዮቹ ሳምንታት የሚያደርጓቸው ጨዋታዎች። የማን ጨዋታ ቀለል ያለ ይመስላችኋል? ከዚያስ በእነዚህ ጨዋታዎች ብሎክ መጨረሻ የትኛው ቡድን የፕሪምየር ሊግ መሪ ሆኖ የምናይ ይመስላችኋል?